ሞት ለማንም የማይቀር የሁሉ መዳረሻ ፍጻሜ ነው። ይች ምድር በዚች ዓለም ከተፈጠሩ ፍጥረታት ሞትን የማይቀምስ ከቶ የለም። ሁሉም ይሞታል፣ ሁሉም ያልፋል። እናም ከነዚህ አንዱ ጓደኛችን ዶክተር ግዛቸው ሙላት ዛሬ ከዚች ዓለም በሞት ተለይቶናል ማለት ነው። ዶክተር ግዛቸው በሕክምና ሙያ ለረጅም ዓመታት ያገለገለ ወንድማችን ነው። ህክምና የጤና ባለሙያዎችን ህይወት የሚበላ የሚያደክም የሚያደቅ የትምህርት ዘርፍ ነው ከዚያም ወንድማችን በዚህ ህክምና ውስጥ ሲኖር ብዙ ስቃዮችን ካሳለፈ በኋላ ተሳካለት ጥሩ ነገር ላይ ደረሰ ስንል ይሄው ይችን አለም ተሰናብቷታል በጣም የገረመኝ በጣም ልቤን የነካው ከዛሬ አስር ዓመት በኋላ ሲመረቅ፣ ከዛሬ አስር ዓመት በፊት ሲመረቅ ማለት ነው። የመጀመሪያ ድግሩን ሲመረቅ፣ ከዛሬ አስር ዓመት በኋላ ምን ትሆናለ፣ እራስን ምን ሁነት አገኘዋለህ ተብሎ ሲጠይቅ፣ ምን እንደርታቃለት፣ ኦንሊ ጋድ ኖስ። ግሩም ነው እግዚአብሔር ብቻ ያውቃል አለ። አዎ፣ ከዛሬ አስር ዓመት በፊት ከአስር ዓመት በኋላ ምን ትሆናለህ ሲለው ተብሎ ሲጠይቅ፣ እግዚአብሔር ያውቃል አለ። እንዲሁም በዛው በ10 ዓመት በኋላ ከዓመት በኋላ እግዚአብሔር ያውቃል እንዳለ ይኸው እግዚአብሔር ወደ ወደቅፉ ወሰደው ማለት ነው። ወንድማችንን ነፍሱን የወንድማችን ነፍስ ባጸደገነት ያኖረልን ለቤተሰቦችም መጽናናት ይስጥልን አሜን።